ናታን እንግዲህ የያፌት ጋርዶችን ሸውዷቸዋል። በሱ ምትክል ሌላ ሰው እንዲለብስ አድርጎ ተሸውደዋል። ማለትም እነሱ ደግሞ እሱ መስሏቸው ነከነከ ሲያድርጉት ሌላ ሰው ሆኖ ባቸዋል። በጣም ተናደዋል። ከዛም እንግዲህ ወደ ያፌት ይደውላሉ። ያፌት ጋር ደውለው እንዳልተሳካ ሲነግሩት እንዴት ካይናችሁ ያመለጣችሁ? አሁን ካያቹት በዛው ባለበት ድፉት ሲሉት ኤፍራታ መኪናውን ከፈታር ጋ እየሰማች ነበረ። ከዛም እሷ እንግዲህ ደጋግማ ብትሞክር ሞክር የያፌ ስልኩን ስለጠለፈው እሱ እያየ የያፌ ዘባን ነበረ። ከዛም እንግዲህ ስልካ አውርቶ ወደ መኪናው ይገባል። ከመኪናው ገብቶ እንግዲህ ናታን ከዛሬ ምሽት አያልፍም ይላታል። እንደዛ ስትለው በጣም ትናደድና መኪናውን ትገፋለች። ገድልሃለው፣ ያፌ ትገድልሃለው ያለች እያለች መኪና አደጋን ይደርስባቸው አድርጋለች። ኤፍራታ ማለት ነው። ሰላም ብያለሁ ውድ ቤተሰብ፣ እንደት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ሁላችሁም በያላችሁበት ሰላም ብያለሁ። ሰላማችሁ ሐረግ ድራማ ተለቀቀ። ሐረግ ድራማን ማለት ነው እንግዲህ ያፌትና ኤፍራታ የመኪና አደጋ ደርሶባቸዋል። አደጋው ቀላል ይሁን አይሁን እገና እንግዲህ ሆስፒታል ገብተው አልታዩም ማለት ነው። ኤፍራታው በጣም ታጎርታለች። አቅፏት እየሄደ ነበረ እሱም እያነከሰ ነበረ። ምክንያቱም ይህን ያደረገችበት ምክንያት እኔ ናታንን ለመከላከል ብዬ እዚህ ከአንተ ጋር ተቀምጬ ናታንን ምንም እንድታደርገው አልፈልግም፣ ያፌት እገልሃለሁ እያለች መኪናውን ስትነካበት እንግዲህ መኪናው ተገልብጧል ማለት ነው። በዛም እንግዲህ ገንዬ፣ ዳጊና ቢኒ ቁጭ ብለው እራት ሊበሉ እያሰቡ እያለ ገንዬ በሀሳብ ጭልጥ ትላለች። ቢንያም እንዲህ ገንዬ ደክሞች ነው የሚሆነው? ቢኒ አፍተኛለች፣ እራትም። አይ አልደከመኝም፣ ግን በጣም እየጨነቀኝ ነው ትለዋለች። እሱም በቃ የስራ ጉዳይ ነው ደክሞች ነው የሚሆነው ይላታል። እሷም እስኪ ልጄ ደህን አይደለች ይሁን እስኪ ኤፍራታ ጋር ደውሎ ትላለች። ዳጊ ደግሞ ደጋግሞ ደውላት አታነሳ ማለት ነው። ከዛም እንግዲህ ቢኒ አጋጣሚ ፌስቡክ ላይ ሲገባ ለያፌትና ስለ ኤፍራታ ተለቋል። ያንን ሲያይ በጣም ይደነግጥና እጽዮን ጋ ይደውላል። እጽዮን ጋ ሲደውል ኤፍራታ የመኪና አደጋ እንደደረሰባቸው ሲነግራት በጣም ትደነግጣለች። በቃ ለወንድሜ ለውት ላይ ለወንድሜሽ በፍጹም እንዳትነግሪው፣ ገኔና ናታን በፍጹም ማወቅ የለባቸው መጀመሪያ እኛ የት እንዳሉ እናጣራ። ወደ በግል የግል ሐኪማቸውን ሰው ከሐኪም ቤት እንደወጡ መረጃው ያሳያል። የውሸት ነው በለኝ፣ የውሸት እንደሆነ ንገር የምትለው እሱም አይ የውነት ነው እርግጠኛ ነኝ ይላታል። ኤፍራ እንትና ሲሆንም እንግዲህ በባዶ እግሯ እየሮጠች ከቤት ትወጣለች። ከዛ ልውሊት እንታገኛታለች። ልውሊት ያፌትና ኤፍራታ ሞቱ ስትላት አንዴ በጥፊት ጮላታለች ማለት ነው። አንቺ ቢሞቱ ደስታሽ ነው አይደለ እንትን ብላት፣ ጠፋባትና ተው እየተከተለች ትወጣለች ማለት ነው። ከዛ ተከትላት ትሄዳለች። ከዛም እንግዲህ ቤዛ ጋር ትደውላታለች። ቤዛ ስፖርት እየሰራች ነበር። ቤዛ በጣም አስደንጋጭ ነገር፣ በጣም ሰውን ማመን የሚከብድ ነገር የህዋንን ፖሊስነት አውቃለች በጣም ከፍቷታል። ከዛ እንግዲህ ስፖርት ስትሰራ ራሱ ከራሷ ጋር ነበረችም ናአውድም ምን ሆነች ነው ቢጠይቃትም እሷም ህዋን ፖሊስ እንደሆነች ትነግረዋለች። በዛም በጣም እንዳዘች እንደተከፋች፣ ብቸኝነት እንደሚሻላት ትነግረዋለች ማለት ነው።